ጋር ስትል ብዙ ተሰድባለች። ብዙ ነገሮችን አይታለች። ያ ሁሉ ነገር ያየችበት ነገር ግን ዛሬ እንዳይቀላል መፋታት አለባቸው ብዬ አላስብም። እንደ አንድ ግለሰብ እኔ ሩታ በጣም መወዳት ናት። አብርሃም እንደዛው እንደሚታወቀው ከራሴ ጋር እኔ በሶስት ቀን ተጎዳው ተሻላይ እንዳንኩኝ አገገምኩኝ ብዬ አይደለም ይወጣት፣ ሁለት ወር፣ ሶስት ወር፣ አራት ወር፣ አምስት ወር በጣም ከራሴ ጋር በጣም በብዙ መንገድ ተከራክሬ ወሰንኩት ውሳኔ ነው። በጣም በብዙ መንገድ እነዚህ ኖራቶች በጣም በብዙ መንገድ በሚያስጠላ ሁኔታ ውስጥ ያለበት ሁኔታ ውስጥ የሰው ልጅ የሆን ነገር ለመስራት ነው እንጂ የሆን እያለ በጣም ፀባይኛ ነው። በነገር ላይ የአባቱ ባህሪ ያሉ ቤተሰብ እንደምታዩት ሩታ መታ ነበረች። በኤፍሬም ቤት ስለመጣች በጣም ደስ ብሎኝ ነበረ። ሩታ ለሚንጠፋች ብዬ ነበር። እውነት ለመናገር ወደ ቤተሰቦቿ ሄደች መስሎኝ ነበር። ሄደች ትሁን አልሄደችም አላቅም፣ ብቻ ቤተሰብ ማለት ነው እና ለማንኛውም ስለመጣች በጣም ደስ ብሎኛል። እውነት ለመናገር እኛ የምንፈልገው የሮታ ሰቅ ብቻ ነው የምንፈልገው። ማለት ዋናው እሷ ብቻ ሰላም ትሁንልን ለማለት ፈልጋለሁ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የእኔ ውድ ቤተሰቦች እንግዲህ ቪዲዮ ከተመቻችው ላይክ ሼር ሰብስክራይብ በማረግ ቤተሰብ ሆኑ ለማለት ፈልጋለው የኔ ውዳዎች፣ ማለት ነው እንግዲህ ዛሬ ሩተዬ አእምሮበት መታለች ማለት ነው የኔ ሀበባ የኔ ጽጌሬዳ ብዬሻለው ሩተዬ፣ ኔ ጣምበላል የኔ ጀግና ሴት የኔ ብርቱ ሴት ትለያለች ማለት ነው። አንቺ ብቻ ደህና ሆኝልን ማለት ነው እና እኛ የምንፈልግ የአንቺ ሰላም ብቻ ነው። ብቻ እውነት ለመናገር በጣም ያሳዝናል። በዚህ ሰዓት በበዓል ምድር ሩታ እንዲህ ሆና ባናያት ደስ ይለን ነበረ። ግን ምን ታደርጋላቸው? አንደንዴ ማለት ነው እና አንድ ወንድ ትዳር ካልፈለገ በጣም ከባድ ነው፣ ገባቸው ሩታ ብቻን አንድ ትዳር ልታስተካከል አትችሉም። ወንድ ልጅ ትዳሩን ካልፈለገ እንደፈለገ ከማንኛው ሴት ጋር በዚህ ልክ ሲሆን ሩታ ብቻ እንዴት ነው ትዳሯን ለማስተካከል የምትችለው? እስኪ ቤተሰብ ፍረዱ ማለት ነው። እና ኤፍሬምም አረፋ ደም እንደ ኤፍሬምም ዛሬ ሩታ እስኪ በመጨረሻ ጊዜ ልጠይቃት

እነዚህ እንግዲህ በእነሱ ህይወት ው ነገሩን ባጥብጣ ወታ ነበረች። ከወጣች በኋላ እቺ አቤላ ና ብሩኬ ተብዬው ማለት ነው እነሱ ወደ አርብሽ እቺ ልጅ ይዞ ባመጡት ሩታና አርብሽ በእርግጠኝነት ይታረቁ ነበር ገባቸው። ስለዚህ አርብሽም ትዳር ስለማይፈልግ እውነት ትዳሩን ቢፈልግ ኖሮ እሺ ሩታው እውነት ፍቺ ብትፈልግ ብትፈልግ አርብሽ ራሱን ተቆጥቦ ትዳርን ቢፈልግ ኖሮ፣ አይ እኔ ድሮ ትዳሪ ነው ምፈልገው አንቺ ውጭ ልኝ ኤርሚ ኔ አንቺን አልፈልግሽም፣ እኔ ባለ ትዳር ወንድ ነኝ፣ ነገ ልጅ አለኝ ብሎ ቢናገር እቺ ኤርሚ እኮ ትወጥ ነበር። እሱማቸው ውጭ ልኝ አለ አላለም እኮ። ስለዚህ እዚህ ጋር ሩታ ሩታ ነገሮቹን አስተካኪ የምትሉ ሰዎች እናንተ እኮ ለምንድን ነው አረብሽ ጋር ሄዳችሁ እሱ ላይ የማትቆጥሯት? እዚህ ጋር ተመለሽ የምትወሯት እኮ ምንም ጥፋት የላትም። እውነት ለመናገር ብዙ ነገር አድርጋለሽ ሩጣ ማለት ነውና የእሱን ጥፋት የራሴ ጥፋት ነው ብላ እስከ ቤት ድረስ ወንድሞችን ይዛ ይቅርታ አስጠይቃ ጥሎ ሌላ ሀገር እንዳይሄደ ሁላችሁም ታውቃላችሁ። ሁለታም ብቻ እኮ ትዳር ልትመለስ አትችሉም። አንድ እንጨት ብቻ ላይ ይነዳ እንደ ቤተሰብ ትዳርም ልክ እንደዛ ነው ማለት ነው። ሁለቱም የትዳር ፍላጎት ሲኖር ነው እንጂ ትዳር የሚስተካከለው አንድ ሰው ትዳር አስተካክላለሁ ብሎ በሄድ ልክ ኮኑ ነገሩ የሚበላሸው ማለት ነው። እና እንግዲህ ማርክ እንደ አቅሙ ሞክረዋል። ሁለቱን ለመስታረቅ ሞክሮ ነበረ። የተፈጠረ ሌላ ነው። ተቃላችሁ፣ የኛ ስማችን አታጠፉብን፣ እኛ ምንም እዚህ ውስጥ የለብንም የሚሉ እነዚህ ቡችሎች ሁለቱ ማለት ነው። እ ሴተኛ ዳሪ ከርብሽ ጋር ያገናኙ ማነው መጀመሪያ? ብሩክና አብል አይደለም ዛሬ ለምንድን ነው እንደዛ የምትሉን ብላችሁ ወጥታችሁ የምትናገሩ ሰዎች እናንተ እናንተ ፈጣሪ ልቦና ይስጣችሁ። ብቻ በራሳቸው ላይ ደርሳቸው ብታዩ ጥሩ ነበር። እውነት እናንተ የርሽና እና የሮታን ትዳር ብትፈልጉ ኖሮ በዚህ ልክ ሌላ ሴት አምጥታቸው በማላቸው ሁለቱ ልክ በቃ እንደማለት ተራራቁ ማለት ትችላላችሁ። እናንተ እነሱ ማህል ውስጥ ባትገቡ ኖሮ ሩታና አሩሽ እዚህ ደረጃ ላይ አይደርሱም። አሩሽም ከሩታ ጋር ይቀጥል ነበረ፣ ይታረቁ ነበረ። እቺ ኤርሚ ያመጣችው ኤርሚ እንግዲህ እስከ ቤት ድረስ መታ እሱ ጋር ማደር እንደጀመረችው ሁላችሁ ማይሆናል። እንግዲህ ቁርስ በጠዋት ማኑ በጠዋት መጡ ቁርስ የሚሰራው እዛ አድራ ነው እንጂ እሱ ጋር አድራ ነው እንጂ ስለዚህ እሱ ትዳር ካልፈለገ ሩታን ብቻ ነው እኮ ትዳሯን ልትመራ ትችለው ማለት ነው። እና ሩታ የወሰነችው ውሳኔ ትክክል ናት ብዬ ነው የማስበው። ወንድ ልጅ ትዳር ካልፈለገ ከማንኛውም ሴት ጋር እየተላላጠ ሲመጣ ነገ ሩታን እንደሚጎዳ በምኑ እርግጠኛ ናቸው? እስኪ ሮታ ትክክል ናት። በቃ ከአሁን በኋላ ነገሮቹ በህግ ነው በህግ ስለደረሰ እስከ ህግ ስለሄደ በህግ ነው የሚያልቆ ብላለች። እኔ አሪዎች ተስተካክሎ ወደ ራሱ ቢመለስ ሁለቱ አንድ ቢሆንልኝ እኔ ደስተኛ ነኝ ከምነው በላይ ማለት ነው እና ስለዚህ ምን ለማለት ፈለገ ነው? ስለዚህ አርብሽ ትዳርን አይፈልግም። መላላጥ ነው የሚፈልግ መላላስ ነው ስለሚፈልግ ከማንኛውም ስህተት ጋር። ስለዚህ እሱ ትዳር አይፈልግም። አሳቡ ምን እንደሆነ አናቅም። እናንተ ረፈዳችሁ፣ ኤፍሬም ማለት ነው። ብዙ ድሮ ብዙ ነገር ለአርብሽ እናረብታ ብዙ ዋጋ የከፈልክ ሰው ነበርክ፣ ግን አሁን ላይ ግን ሰው መቼም ይቀይራል። ተቀላቸው የለ። ነገሩ ከረፈደ በኋላ ሮታ ወደ ህግ ድረስ ከሄደች በኋላ ሁለቱም ከተፈራረሙ በኋላ ነው እንደዚህ ተስፋ መሰጣ። ሮታ በቃ ተስፋ ቆርጣለች ማለት ነው። በማን ነው ተስፋ የቆረጠችው? በአረብሽ ማለት ነው። እና እርሚ ደግሞ ከሱ ህይወት ካለመውጣቷ ነው ይህ ሁሉ ችግር የፈጠረ ማለት ነው። እውነት ቢለያዩ በማን ምክንያት ነው? በእርሚ ምክንያት ነው። እርሚ ወደ አረብሽ በአመጧት ሁለቱ አይለያዩም፣ እውነት ለመናገር አቤላ እና ብሩኬ ማንም አይለቁም። እውነት ለመናገር ሁለቱ ቢለያዩ ማንም አይለቁም። ኢድሜ ልክ ኢድሜ ልክ እንደተረገጡ ነው የሚኖሩ ማለት ነው። ጠብቁ ብቻ። ሩታ ብቻ በሰላም ትውለድልን፣ የእኛ ሰላም ነው የምንፈልገው። ቦዳ ያላትን ፈጣሪ ደግሞ በጎባይ ያሳቅፋት። መልካም ምኞቴ ነው። ድንግል ማርያም በሰላም ትገላግላት። መልካም ምኞቴ ነው። እንግዲህ ፈጣሪ ይርዳት። እኛም ደግሞ በተጎዳች ሴት ጎን መሆን አለብን እንጂ ለወንዶች አታሽቃብጡ ማለት ነው፣ በተለይ ሴቶች ማለት ነው እና ልክ እንደነሱ ዙምቶች ናቸው ብዬ ነው የማስቦ ማለት ነው እና ለወንድ ልጅ ይቺ ሴተኛ ዳሪ ባለተዳር ወንድ ላይ መታ ስላተጋ ማለት ምንድነው ምንድነው የሚባለው? ባይተሳብ ማለት ነው። ባለትዳር ወንድ ላይ መታፍጥ ያለች ዝሙት ሴተኛ አዳሪ እሷ የምትደግፉ ከሆናችሁ አፈር ብሎ እውነት ለመናገር እናንተ ሴት አይደላችሁም ው በነገሩ ለራሳችሁ ስለሆናችሁ ነው። ዝሙትን ሴት ሴተኛ አዳሪ የምትደግፉ ማለት ነው። ስለዚህ እንግዲህ እኛ መቼ ከሮታ ጎንነን ማለት ነው እና በተጎዳት ሴት ጎንነን፣ እንጂ እነዚህ ዝሙቶች ማን እነሱ የሚደግፎ እውነት ለመናገር እናንተ ለጤና አትመስልኝም። ነገ እናንተም ሴት ናችሁ። ነገ ምን እንደሚፈጠራችሁ አታቅም። በየታቸው ምን እንደሚመጣባቸው አታቅም። ስለዚህ ስለ ሮታ መጥፎ ነገር ባታውሩ መልካም ነው። እነሱ ጦር የምዘቀዝቁ ሴት ሰዎች ሴቶች እግዚአብሔር የስራችሁን ይስጣችሁ ነው የምለው። እውነቱን ለመናገር እናንተ ለነፍሰ ጡር ያላዘናችሁ ለማን እንደምታዝኑ አላውቅም። ነገ ደግሞ በተራችሁ ታገኛላችሁ። ብድር በብድር ነው። ስለዚህ ጠብቁ። ቀናችሁ ማለት ነው እና እግዚአብሔር ልቡና አስጣችሁ። ሩታ ብቻ ሰላም ትሆንልን ማለት ነው። እንኳን ከዚህ ጭቅጭቅ ወጣችሁ ሁነን ለመናገር ደስ ብሎኛል። እንደዚህ ሳቅ ብላ ስለመጣች ማለት ነው። ኔ አንበሳ የኔ ድርቱ ሴት ጠንካራ ሴት ናት። ሁነን ለመናገር አትወርቅም መቼ ማለት ነው። እና እቺን ቀን ታልፋለች። ሁሉም ነገር ለበጎ ነው። ቤተሰብ